ስለዚህ ወዳጅ ዴቪድ ከበሮ የኦርቶዶክስ አይደለም መቋሚያ የኦርቶዶክስ አይደለም ፀናጽል የኦርቶዶክስ አይደለም ቀሚስ የኦርቶዶክስ አይደለም የእስራኤል ካህናት ነው የለበሱት አለቀ ኦርቶዶክሳውያን በግፍ ተሰደን የወጣ ነው ጥያቄ አለን ከበሮ የኦርቶዶክስ ነው ተብሎ በምንድን ነው በፓተንት ነገር ይሄ ምንድን ነው የአእምሮ ምናምን ተሰጥቶናል የሚባለው የሰጠም ሰው ጭምር ነው ገና አሁን እኛ የምንጠይቀው ባለቤትነትን የሌላ ሰው ንብረት መስጠት ራሱ ወንጀል ነው የሚሆን። እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። እየሰማችሁት ነው። እንደምትሰሙት ጽናጽል ከበሮ መቋሚያ የኦርቶዶክስ የቤተ ክርስቲያን አይደለችም እያለ ነው የሚናገረው። የማን ነው ቢሉት የማን ነው ብሎ እንደሚመልስ አይታወቅም። የእኛ ነው እንዳይል እርሱ መጽሐፍ ቅዱስን ጠቅላላ አይቀበለውም። ሰማንያ አሐዱን መጻሕፍት አይቀበሉም። መጽሐፍ ቅዱስን አይቀበሉም። የሚመቻቸውን ነው ስልሳ ስድስት ይላሉ ቆነጻጽለው የሚመቻቸውን ነው። ይህን ካልተቀበሉ ደግሞ ጸናጽል ከበሮ መቋሚያ ምን አስፈልጋቸው ለነሱ? እኛ ኮ መጽሐፍ ቅዱስን እኮ ጠቅላላ ከኦሪት ዘፍጥረት እስከ ራእይ ድረስ የምንቀበለው ስርዓቱን፣ ህጉን ጠብቀን ስለምንኖር ነው፣ በህጉ ስለምንመራ ነው። እግዚአብሔር የተቀየሩ የተሻሩም ቢኖሩ የምንመራው ኦሪትን፣ መጽሐፍ ቅዱስን ጠቅላላ፣ ብሉይን፣ አዲሱን ኦርቶዶክስ ቤተ ክርስቲያን ነች። እርሱ ታቦት በአንድ ጎን አያስፈልግም ይላል። ታቦት ካላስፈለገ ጽናጽልና ከበሮ መቋሚያ ምን ለምን ይሰራለት? አለሱ ታቦቱ ማለት ጽናጽሉ ከበሮ መቋሚያው እኮ እግዚአብሔር በታቦቱ ላይ አድሮ ሊመሰገንበት እኮ ነው። ካህናት ሊያመሰግኑበት ነው። ደግሞ ካህናት አሉን እንዳይለው ካህና የለውም። የት አለ? ማን ሳስተምሮት የስተምሮ የእሱንስ የዚህን አይነት ትምህርት መዝሙሩ ይሄ እኮ መዝሙር እኮ የሚገለጠው በቅዱስ ያሬድ ነው ጽናጽል ከበሮ በተለይ መቋሚያ የሚገለጡት በቅዱስ ያሬድ ነው ከሌዋውያን ከዘፍጥረ ማለት ከሙሴ ጀምሮ ከወዲህ ጀምሮ ቢመጣም እንደ ዋናነት አሁን ግን የሚገለጠው በማን ነው በቅዱስ ያሬድ ምስጋና ነው በቅዱስ ያሬድ መዝሙር ነው ይሄ ስለ ሰውየው የት አለ የት ያውቀዋል ይሄን? ይህን ለማለት የሚችልበት ምን ብሎ ሊያመሰግንበት ዝም ብሎ ሊያቀራራበት ሊዘፍንበት አይቻልም። እግዚአብሔር እኮ ለሙሴ ታቦተ ጽዮንን ሲሰጠው በከበሮ በጸናጽል እንዲያመሰግኗት ነው። እንደውም ኦሪት ማነሱ አንደኛ ዜና መዋይል ማለት ከዜና መዋይል አንደኛ ዜና መዋይል ምዕራፍ 15 ቁጥር 28 ላይ ወኩሎሙ እስራኤል አይረግዋ ለታቦተ ኪዳነ እግዚአብሔር ይላል በውዋአ በቃለ ቀር በመዝሙር ወበጸናጽል ነው የሚለው አይደል? ታቦተ ጽዮንን ወደ ድንኳኑ ሲያስገቧት በምን እየዘመሩ ነው ያለው? በከበሮ በምስጋና በጸናጽል በመቋሚያ እየዘመሩ እያመሰገኑ አስገቧት ነው የሚለው እንጂ ዝም ብሎ ከበሮ ጸናጽል እኮ ደከቶ ዝም ብሎ ሊደበደብ አይደለም። ሀባዶ ቤት ሀባዶ ቤት እኮ ሊጨፈርበት አይደለም። ይህንን እንኳን መረዳት ከዚያም ደግሞ ምንድን ነው ሁለተኛ ዜና መዋዕል ምዕራፍ ምዕራፍ 29 ቁጥር 25 ላይ እንድዋቀ ሞሙ ለሌዋውያን ውስተ ቤተ እግዚአብሔር በከበሮ ወበጸናጽል ወበቃለቀር፣ በመዝሙር በከበሮ በጸናጽል እያመሰገኑ ወይንም ያመሰግኑ ዘንድ ካህናትም ሌዋውያኑም ማለት ነው በቤተ እግዚአብሔር አቆማቸው ነው የሚለው በቤተ እግዚአብሔር አቆማቸው። ቤተ እግዚአብሔር የሌለውን እንደዚ ብሎ አዳራሽ እኳ አይጨፈርበትም ከበሮና ጸናጽል። አሁን ይህን ለማለት ምን እንደው ምን አበቃው የቅናት የምቀኝነት ካልሆነ በቀር እንዳይ ደግሞ ተሰደነ ይሄርን ይላል። ማን ሳሰደደው? በራሱ ገንዘብ ብሎ በራሱ በገንዘብ ለውጦ ሃይማኖቱን ሄደ እንጂ ማን አሳደደው? ማሳደደውም ሰው እኮ የለም። ስለዚህ ይሄም የማይመለከተውን የማይመለከታቸውን፣ ጽናጽል ከበሮ፣ መቋሚያ፣ ቀሚስ የኦርቶዶክስ አይደለችም ማለት በምን መገለጫዋ? ዋናው እንግዳ ማን ነው ኦርቶዶክስ ናት። እንደተናገርኩት ቅዱስ ያሬድ ነው። በጠቅላላ በተለይ ቅዱስ ያሬድ ዝማቤውን ብናየው የቅዱስ ያሬድ ጸናጽሉን ከበሮውን ብናየው ከቅዱስ ያሬድ ዜማ ጋር የሚሄድ ቅዱስ ያሬድ አጣጥሞ እኮ ነው ጸናጽሉና ከበሮ። እንደውም እኮ ከበሮው እኮ ዝም ብሎ አይደበደብም። ጸናጽል ቢሆን ዝም ብሎ እንትን አይባልም። መቋሚያም ቢሆን ዝም ብሎ እኮ አይጣልም። ከቃሉ ጋር እኮ ነው ተስማምቶ የሚሄደው። ይህንን አስማምቶ ያስቀመጠልን በብሉ እየተሰጠውን ጸናጽሉን ከበሮውን ሰብሕዎ በከበሮ በጸናጽል። ነቢዩም ዳዊት እኮ የተናገረው መዝሙር 150 ቁጥር አንድ ጀምረን ይህን እኮ ነው የተናገረው የቅዱስ ያሬድ ባህላ እንዴት ቅዱስ ያሬድ እንደሚያመሰግን እንዴት መዝሙሩ ከጸናጽሉ ጋራ መዝሙሩ ምስጋናው ከከበሮ ጋራ መዝሙሩ ከመቋሚያው ጋራ አብሮ እንዴት እንደሚሄድ እንዴት እንደሚስማማ ቅዱስ ያሬድ እንዴት እንዳስማማው። ይሄ ይህን እድልና ሀብት ሳይሰጠው አሁን ይሄ ሀብት ይሄ እድል ለእርሱ አይደለም ለእሱ እኮ አልተሰጠም። ይቼ የተሰጠችው ለተዋህዶ ቤተ ክርስቲያን ብቻ ነው። ስለዚህ አሁን ጸናጽል፣ ከበሮን፣ መቋሚያ የቤተ ክርስቲያን አይደለም እያሉ መንቀር ይሄ እስከ ዘላለሙ ሲነድ ሲበሽቅ ይኖራል እንጂ ምንም ልውሰደው ቢለውም ዝም ብሎ ከባዶ ቤት ይደበድበው ካልሆነ በቀር አስማምቶ የሚመታበት መዝሙርና ምስጋና የለውም ማለት ነው። ስለዚህ እንደው ሸራ አድርጉትና ይስበው አለኝ ብሎ የሚመልሰውን መልስ ካለ እንዲመልስ የማመሰግንበት ከከበሮ ከጸናጽሉ ጋር የሚሄድ ጣዕም ያለው ዝማሬ አለኝ ብሎ እንደው የሚጮህም ከሆነ እስኪ እንደው እንድንሰማው ሼር አድርጉለት፣ ይድረሰው።